ዛሬ በሌላ በተለይም አከራካሪ በሆነ የኑዛዜ ጉዳይ ላይ እንነጋገራለን። ይህ የህግ ትንታኔ ፍርድ ቤቶች በአሁኑ ወቅት እየሰሩባቸው የሚገኙ የህግ ውሳኔዎችን ያካተተ ነው፣ አሁናዊ የፍርድ ቤት አቋሞች ናቸው። ይህ ቻነል በአጠቃላይ የህግ ጉዳዮችን ጨምሮ ሌሎች ትምህርታዊ ጉዳዮችን ጨምሮ የሚሰራ ቻነል ነው። ከላይ ለመግለጽ እንደሞከርኩት ዛሬ የምናወራው በአንድ ነጥብ ላይ ነው። ልጄ ስላላስታመመኝ ከውርስ ነቅየዋለው በማለት ወላጆች ኑዛዜ ማስቀመጥ ይችላሉ ወይ? ልጄ ያው፣ በሁለቱም ሴትም ሊሆን ይችላል ወንድም ሊሆን ይችላል፣ ስላላስታመመኝ ከውርስ ነቅየዋለው በማለት ኑዛዜ ማስቀመጥ ይችላል ወይ ነው። ይህንን ጉዳይ በኢትዮጵያ ህግ እንዴት እንደሚታይ እንመለከተዋለን። ብዙ ጊዜ ወላጆች ታመው ለረጅም ጊዜ አልጋ ላይ ሲቆዩ ከልጆቻቸው መካከል ወላጁን የማይጠይቅ የማያስታም ልጅ ይኖራል። በዚህ ጊዜ ወላጆች ይህንን ልጅ ከውርስ ነቅዬዋለሁ በማለት ኑዛዜ ሲያደርጉ ይስተዋላል። ወይም ከነርሱ እልፈት በኋላ በንብረት ክፍያ እንዲጎዳ ይነዛሉ። ይህ ኑዛዜ ታዲያ በኢትዮጵያ ህግ እንዴት ይታያል? በኢትዮጵያ ህግ በኑዛዜ የሚከተሉትን ነገሮች ማድረግ እንዳልተፈቀደ ደግሞ እንመለከታለን። አንደኛ፣ ልጅ በአባቱ ላይ የመግደል ሙከራ አድርጎ ይህም ሙከራ አግባብ ባለው ፍርድ ቤት የጥፋተኛ ቤት ውሳኔ ካልተሰጠበት በቀር ወላጆች ወደታች የሚቀጠሩ ልጆቻቸውን ስታመም አልጠየቀኝም፣ አልጎበኘኝም በማለት ብቻ ከውርስ ነቅ እያዋሉ በማለት ኑዛዜ የማድረጋቸው ወይንም ከእነርሱ ኅልፈት በኋላ በነበረ ክፍያ ማለትም ከአንድ አራተኛ በታች እንዲደርሰው በማድረግ መጉዷት አይችሉም በማለት የኢትዮጵያ ህግ ይደነግጋል። ህግ አውጪው ይህን ድንጋጌ በህጉ ላይ ያስቀመጠው በረባው ባረባው ወላጆች አላስፈላጊ ተጽዕኖ በልጆቻቸው ላይ እንዳያደርጉ እንጂ ዋልጌ ልጆችን እንደፈለጉ እንዲሆኑ በማሰብ አይደለም። የዚህ ቻንል ባለቤት ልጆች ወላጆቻቸውን መንከባከብ እንዳለባቸው በጽኑ ያምናል። ሁለተኛ፣ ከዚሁ ጋር አብሮ ተያይዞ የሚገለጸው ነገር አሁንም ቢሆኑ ወላጆች ወደታች የሚቆጥሩ ልጆቻቸውን በተዘዋዋሪ ቢሆን ከውርስ መንቀል እንደማይችሉ የኢትዮጵያ ህግ ይደነግጋል። በተዘዋዋሪም ከውርስ ነቅለው እንኳን ቢገኙ ያ ኑዛዜ ቃል እንደማይጸና በህግ ላይ ተደንግጓል። ሌላው አስፈላጊው ነገር ምንድነው ነው የተናዛዡ ህጋዊ ንብረት ባልሆነ ነገር ላይ የተደረገ ኑዛዜ በፍርድ ቤት ቢጸጥቅም እንኳን የኑዛዜ ሰነድ ዋጋ የለው። አንድ ሰው ንብረቱ ባልሆነ ነገር ላይ ኑዛዜ ቢያደርግ ማለት ነው ወይ አባት ሊሆን ይችላል ወይም እናት ሊሆን ይችላል። አንድ የቤተሰብ አባል ንብረቱ ባልሆነ ነገር ላይ ኑዛዜ በጸድቅና ኑዛዜው ደግሞ ሄዶ እንኳን ፍርድ ቤት እንኳን የሚሰደቅ እንኳን በሕግ ዘንድ ተቀባይነት የለውም ይላል። ሌላው ደግሞ ማወቅ ያለበት አንድ ነገር ኑዛዜ በፍርድ ቤት መስበቆ በንብረት ላይ የባለቤትነት መብትን አያረጋግጥም። የባለቤትነት መብት የሚረጋገጥበት በኢትዮጵያ ህግ ራሱን የቻለ ሌላ አሰራር አለው። አንድ ሰው ለምሳሌ ዝም ብሎ እዚህ እዚህ ቦታ ላይ ንብረት አለኝ ብሎ ያንን ንብረት መናዘዙ ወይም ተናዞ ደግሞ ያንን እዛ ጊዜ በፍርድ የመስጠቱ የባለቤትነት መብት ነው ያረጋግጠም። እና በዚህ ጉዳይ ላይ የቻኔል የተከታታዮች ግንዛቤ እንዲሆናቸው በማለት ከላይ የተመለከተውን ዝርዝር አቀርቤላቸዋለው። ቻነሉን ላይክ አድርጉ፣ ሳብስክራይብ ያድርጉ፣ ኮፒ ሊንክ ካድርጉ። አስተያየት ካላቸው አስተያየታቸውን በአስተያየት መስጫ ሳጥኑ በአስተያየት መስጫ ቦታው ላይ አስቀምጡ።